ስራም ቢያለኝ ትላለህ፣ ነገራቶች በአጠቃላይ ውስብስብ አሉብኝ ትላለህ። ሁሉ ነገር አማካሪዎች ጠላቶችህ ናቸው። ጓደኛ ብለህ የቀረብካቸው፣ ጎረቤት ብለህ የቀረብካቸው፣ አጠገብህ ጉያ ስር ያለችዋ እናትህን አንድ ቀን አማክርሃት አታውቅም። ዱ አድርጊልን ብልሃት አታውቅም። ስለዚህ ሐቁ ያለው ሁሉ ነገር ያለው እጃችን ላይ ነው፣ እንጠቀምበት። ከሞቱ በኋላ እስትክፋር እናድርግላቸው። ከሞቱ በኋላ በእነሱ ስም ቁርአን ገዝተን ይኸው በየመስጊድ አምጣ እና አስቀምጥ። በተከፈተ በተቀራ ቁጥር እናት አጅር ታገኛለች። ሞታ እንዳትሞት አደርጋታለን። እናትን ሞቶ አባት እንዳይሞት አደርገዋል። አባትህን። አቅም ካለ መስጊድ ገንባ፣ አቅም ከሌለ የሚገነቡ መስጊዶች ላይ ገንዘብ አዋጣ። አንድ ብርም ለምን አይሆንም? ስጥ ስጥ። ጉልበት ብር ከሌለ ጉልበትህን ስጥ። ይሄ መስጊድ ተገንብቶ በተሰራ ቁጥር መስጊድ ላይ ይሄ ሁላ ጀማዓ ዛሬ በሰገደ ቁጥር አጅር ባገኘ ቁጥር ይሄ መስጊድ የገነባው ከአካል በዚህ ግንባታ ላይ የተሳተፈው ማንኛውም ሰው አጅሩን ያገኛል። ስለዚህ አንተም በየትኛውም ቦታ ላይ አሻራህን በእናት ስም፣ በአባት ስም፣ በሞቱ እናትና አባቶች ስም አድርስላቸው። ሰደቀተል ጃሪያ ሲባል ሩቅ አንሂድ አናካብደው በጣም ትንሽ፣ መቶ ብር፣ ሁለት መቶ ብር ብታወጣ ቁርአን ትገዛለህ። ቁርአን ገዝተህ ይኸው ስት ረመዳን ላይ ጾም ላይ ሰዎችን አስፈጥር። አትርሳቸው፣ ወላጆችን ሞተው አትርሳቸው፣ ወላሂ አትርሳቸው። አንዳንድ ጊዜ በጣም ሲገፋ በጣም ሲገፋ ወላጆች በህልምህ እራሱ ይመጡብሃል፣ በህልምህ ይመጡብሃል። የሆነ ነገር ከጅለው አንተ ጋር ይመጣሉ። ዛሬ ሰደቃ አለ ብለ የጠገበን ሰው ቤቱ ተትረፍርፎ ምግብ የሚደፋውን ሰው ዛሬ ሰደቃን ቤት አለ ብለ ጥጋበኛ ታበላለ። ይሄ አይደለም። የተራቡ ሰዎችን ሰብስበ ቤትም ይሁን ሌላም ቦታም ይሁን የተራቡ ሰዎችን ሰብስበ አብላ፣ እነሱን ቀልብ፣ አልብስ፣ ሰዎችን ከፍ አድርግ። አላህ እንግዲህ የወላጆቻችንን ሀቅ ምን ጠብቃላህ አርገን ከእነሱ ቀልብ አላህ ይጠብቀን። የሞቱብንን አላህ ይዘንላቸው። አላህ ይዘንላቸው። አላህ ይዘንላቸው። ቀብራቸውን አላህ ያስፋላቸው። ያ ረብ ልዓለሚን አላህ ይታረቅን። አላህ ከሀቃቸው ይጠብቀን። ለእነሱ የሚፈልጉትን ነገር ምናሳካ አላህ ርገን። በወላጆቻችን ደስታ ምንደሰት አላህ ርገን። እነሱን ጓደኛ ምናደርግ አላህ ርገን። አማካሪ ምናደርግ አላህ እርገን ያ ረብልዓለሚን በእነሱ ሀቅ እንደው በዱንያም በአኼራም አላህ ይጠይቀን። አላህ ይጠይቀን። እንደው ነቢዩ ተናግረዋል የው አላህ ጊዜ የማይሰጥ ለአኼራ የማያስቀምጥ ሶስት ቅጣቶች አሉ እዚሁ ዱኒያ ላይ አጸፋውን ቶሎ የሚመልስ አንደኛው ዕቁቁል ዋሊደይን የወላጆች ሀቅ ነው የወላጆችን ሀቅ ያጓደለ ሰው እዚሁ ዱኒያ ላይ ነው አላህ እንዲቀጣ አላህ የሚያደርገው እዚሁ ዱኒያ ላይ ከእንደዚህ አይነት ነገር አላህ ነጃ ይበላል